ሰላም ጠና ስጥልኝ፣ እንዴት ናችሁ? እንዴት ቻላል የተካታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ግሪሲኒ ዳቦ ነው ይዤላችሁ የመጣሁት። በተመልካቾች የጥያቄ መሰረት ዛሬ እንግዲህ ግሪሲኒ ዳቦን አብረን እንሰራለን። በጣም ቀላል የሆነ ግን ደግሞ አንዳንድ ጊዜ ለመክሰስ እንፈልገው እንዲሁም ለቡና ቁርስ ለምንፈልገው ሰዓት እንደዚህ እንዲሆነን ደግሞ ዛሬ ግሪሲኒ ዳቦን ደግሞ አብረን እናዘጋጃለን። በጣም ቀላል የሆነ ስራ ነው፣ ሲበላ ግን በጣም ነው የሚጣፍጠው። ይሁላችሁ እንደዚህ ድርቅ ያለ ከሽ ከሽ የሚል ቆንጆ ግሪሲኒ ዳቦ ነው የምናዘጋጀው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ለእናንተ ሊደርስ ማለት ነው። እዚህ ጋር የማቦካበት እቃ ላይ ግማሽ በዚህ በኩባያዬ ለብ ያለ ውሃን ያመጣት እሱን ጨመርኩኝና በሾርባ ማንኪያ ሩብ የሚያክል ነው እርሾ የጨመርኩት። ብዙ እርሾ አትጠቀሙ ግሪሲኒ ዳቦ ላይ። እዚህ ጋ ደግሞ አንድ የሾርባ ማንኪያ ዘይት ጨምሬበታለሁ። ከዛ ሁሉንም አንድ ላይ እንደዚህ አድርገን እናዋህደዋለን። እንደዚህ ካዋህድ ነው በኋላ እኔ እዚህ ጋ ሩብ ኪሎ ዱቄት ነው የምጠቀመው እናንተ እንደምትፈልጉት ግማሽ ኪሎም እንዲሁም ደግሞ አንድ ኪሎም አድርጋችሁ መጠቀም ትችላላችሁ። ከዛ ትንሽ ጨው እናደርግበታለን እኔ ግማሽ የሻይ ማንኪያ ጫውን የጨመርኩበት። ከዚህ ወዲያ ምንም ነገር አይጨመርበትም። እርሾ ግን እንዳልኳችሁ እንዳታበዙበት። እኔ ለሩብ ኪሎ በሾርባ ማንኪያ ሩብን የጨመርኩበት። ከዛ በእጄ እሽት አድርጌ አቡከዋለሁ። ይኸው እንደዚህ እሽት አድርጌ አብክቸዋለሁ። አሁን እንደዚህ እሽት አድርገን ካቦካ ነው በኋላ ለሰላሳ ደቂቃ ነው ከድነንም የምናስቀምጠው። አሁን ራሱ በደንብ ስላሸሁት የወላችሁ ልልት ብሎ ቆንጆ ነው የሆነልን። ከዛ ከድነነው ሰላሳ ደቂቃ ያክል እናስቀምጠውና ይዤ እመለሳለሁ። ይኸው ከሰላሳ ደቂቃ በኋላ ትንሽ ነው የመጣልኝ። በጣም ኩፍ ካደረጋችሁት በኋላ ላይ ድርቅ ያለ ግሪሲኒ ዳቦ አይሰጠንም፣ ውስጡ ልልት ያለ የሆነብናል። ስለዚህ ሰላሳ ደቂቃ ያክል አረፍ ካደረጋችሁት በቂ ነው። ከዛ እንደዚህ አድርገን በእንጨት እንደዚህ መዳመጫችን እንዳመጠዋለን። ያው እንደዚህ አድርጌ እኔ አስተካክየዋለው። አሁን እዚህ ጋ በቀጫጭኑ እንደዚህ በመቁረጫ እንደዚህ። ግዴታ ይሄኛው መቁረጫ መሆን የለበትም፣ በቢላም መቁረጥ ትችላላችሁ። ያው እንደዚህ አድርጌ ሁሉንም እንደዚህ ቆራርጫለሁ። ከዛ በጃችን እንደዚህ አድርገን እናስተካክለዋለን ክብ እንዲሆንልን ማለት ነው። እዚህ ጋር ስዳምጡ ከፈለጋችሁ ሰሊጥ ነስነሳችሁ አብራችሁ መዳመጥ ትችላላችሁ። በደንብ ውስጡ ግብት እንዲልላችሁ ከፈለጋችሁ ማለት ነው። ያው እኔም ሰሊጥ አደርግበታለሁ። ግን እኔ ከማደርገው ደግሞ ነስነሳችሁ ብዳምጡ ደግሞ የበለጠ በደንብ ይጣበቅና ይይዘዋል ሰሊጡን። ከዛ እንደዚህ መጋገሪያ ላይ የመጋገሪያ ወረቀት አደረኩኝና እንደዚህ አስተካክዬ ይኸው እየደረደርኩት ነው። ይኸው እዚህ ጋር እንደዚህ ከደረደርኩት በኋላ እዚህ ጋር ውሃና ትንሽ ዘይት አደረኩኝና ሰሊጡን እንዲይዝልኝ ከላይ በብሩሽ አድርጌ እንደዚህ ቀባዋለሁ። ከዛ ሰሊጡን እንደዚህ አድርጌ ይኸው እያነሰነስኩበት ነው። ከፈለጋችሁ ጥቁር አዝሙድም አንድ ላይ ከሰሊጡ ጋር እንትን ብላችሁ አዋህዳችሁ መነስለስ ትችላላችሁ። ይኸው እንደዚህ አድርጌዋለሁ። አሁን ደግሞ እንጋግረዋለን። ይሄው መጋገሪያ ውስጥ አድርጌዋለሁ እኔ ከታች ለ20 ደቂቃ እንዲሁም ደግሞ ከላይ ለአስር ደቂቃ አድርጌ አብስዬውን ይሄው ይዤ ተመለስኩት። ይኸውላችሁ በጣም ቆንጆ ሆኖ በስሎልናል። ቀስ እያለ እንዲበስል በስል ስለፈለግኩ ነው ከታችና ከላይ ለየ ብቻ የለኮስኩት። ከዛ በእንደዚህ ወቅ አድርገን ደግሞ እናቀርበዋለን። በጣም ቆንጆ የሆነት ግሪሲኒ ነው። እንደዚህ አድርጋችሁ እናንተም ሰርታችሁ ሞክሩት። በእውነት በጣም ነው የሚጣፍጠው። ለሻይ ሰዓት ቁጭ ብለን አንዳንድ ጊዜ እንኳን እንዴት ቴሌቪዥን ስንመለከት እንደዚህ ይሆነናልና እንደዚህ አድርጋችሁ ሰርታችሁ ለረጅም ጊዜ መቀመጥ ይችላል ይሁን እንደዚህ የሚያምር ቆንጆ ግሪሲኒ ሰርተናል። ትወዱታላችሁ፣ ሞክሩት። እስካሁን እንግዲህ ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው የሁላችሁ። ድርቅ ያለ ከሽ ያለ እንደዚህ ቆንጆ ግሪሲኒ ነው የሰራ ነው። ሞክሩት፣ ትወዱታላችሁ። እንግዲህ በሚቀጥለው በሌላ ስራ እንገናኛለን። ላይክ አድርጉልኝ፣ ሁልጊዜ ላይክ አድርጉልኝ እያልኩ አስቸግራለሁ። ዛሬም አስቸግራችሁ ላይክ ብታደርጉልኝ ስራ የሰዎች ዘንድ ይደርስልኛልና ዛሬም ማስቸግራችሁ እሱን ነው። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው